ሰላም ሰላም! ውድ የዘመን ስፖርት ቤተሰቦች እንዴት ቆያቸው? ዘመን ስፖርት ተመልሷል። በመጀመሪያ በአገር ውስጥና በውጭ ያላቸው የእግር ኳስ ወዳድ ማህበረሰብ፣ በተለይም የመርሳይዱ ሊቨርፑል ደጋፊዎች እንኳን ደስ አላቸው። የምትወዱት ታሪካዊው ጨዋታውን በየሳምንቱ ጠብቃችሁ የምታዩት፣ በአጠቃላይ የእግር ኳስ ወዳዱ ማህበረሰብ ክለባችሁ ሊቨርፑል ሀያኛውን የፕሪምየር ሊግ ዋንጫ ከፍ አድርጎ አንስቷል። በዚህም እንኳን ደስ አላቸው። በማንቸስተር ዩናይትድ ተይዞ የነበረውን ሀያ የፕሪምየር ሊግ ዋንጫ ክብረ ወሰንን ነው በማንሳት መጋራት የቻለው ሊቨርፑል። በዚህ የውድድር ዘመን የእርገን ክሎፕን በመሸኘት አዲሱን አርኔ ስሎትን በማምጣት ነው ይህንንም ክብር መቀዳጀት የቻለው በዘንድሮ ጥንካሬ የሚቀጥል ከሆነም ቀጣይ ዓመት ምናልባትም ይህን ክብር መድገም የሚችልበት ሙሉ አቅም ላይ ይገኛል ብዬ አስባለሁ። ለማንኛውም በድጋሚ ኮንግራ ዘመን ስፖርትን በዛሬ ፕሮግራሙ የተለያዩ የዝውውር ዜናዎችን ይዟል። ከዚህም በተጨማሪ ዛሬ ምሽት የሚካሄደው የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አርሰናል ከፒኤስጂን ያገናኛል። በሰፊው ይዘነዋል። ውድ ተከታዮችም ላይክ እና ሸር በማድረግ ይህም ቪዲዮ ጀምሮት ቤተሰብም ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለው። አብራችሁን ቆዩ። ማርከስ ራሽፎርድ እስከ ውድድር ዘመኑ ድረስ በዳሌ ጉዳት ምክንያት ከሜዳ እንደሚርቅ ተገለጸ። በውሰት ከማንቸስተር ዩናይትድ ወደ አስቶን ቪላ ተላልፎ የተሰጠው ማርከስ ራሽፎርድ ቅዳሜ በኤፌካፕ የግማሽ ፍጻሜ ጨዋታ በክርስቲያን ፓላስ ተሸንፎ ከውድድር ከተሰናበተው የቪላ ስብስብ ውስጥ አለመገኘቱ የሚታወስ ሲሆን አሰልጣኙን አይምሪም ራሽፎርድ ለተወሰኑ ሳምንታት ሊጠፋ እንደሚችል አረጋግጠዋል። ተጨማሪ ምርመራ ማድረግ ይኖርበታል የተባለም ሲሆን ራሽፎርድ ቀዶ ጥገና የሚያስፈልገው ባይሆንም በዚህ ውድድር ዘመን በድጋሚ ይጫወታል ተብሎ አይጠበቅም። ራሽፎርድ የውድድር ዘመኑ ከመጠናቀቁ በፊት ቢያገግም እንኳን አስቶን ቪላ ከዩናይትድ ጋር የሚያደርገውን የመጨረሻ ጨዋታ ማድረግ አይችልም። ምክንያቱም በእንግሊዝ ፕሪሚየር ሊግ ሕግ መሰረት በውሰት የሄደ ክለብ በቀድሞ ክለቡ ጋር በሚኖረው ግጥሚያ የሚሰለፍ አይሆን። ስለሆነም የራሽፎርድ ትኩረት አሁን በሰኒዮር ለሚቀጥለው የሀገራት ጨዋታ በእንግሊዝ ካምፕ ለመገኘት በጊዜ ማገገም ላይ አተኩሮ እየሰራ ይገኛል። በማርች ወር በቶማስ ቱሄል የመጀመሪያ ቡድን ውስጥ ቦታ ለማግኘት በቂ ስራም እንደሰራ የሚታወስ ጉዳይ ነው። የራሽፎርድ የረዥም ጊዜ ዕጣ ፈንታ በአየር ላይ የሚቆይ ሲሆን፣ አስቶን ቪላ ከዩናይትድ ጋር በነበራቸው ውል የግዥ አማራጭን ለመቀስቀስ አልወሰንም ተብሎ ይታሰባል። ራሽፎርድ ከቪላ ጋር ባሳየው ጠንካራ አቋም በ17 ጨዋታዎች 14 ጎሎችን እና ስድስት አሲስቶችን ማድረግም ችሏል። ዩናይትድ የክንፍ ተጫዋቹን ለሌላ ክለብ የመሸጥ ተስፋ እንዳደረገ እየተነገረ ነው። ወደ ስልሳ ሚሊዮን ዩሮ የሚጠጋ ክፍያም በማርከስ ራሽፎርድ ላይ ተለጥፎበታል። የረጅም ጊዜ ፈላጊዎቹ ፓሪስ ሴንት ጀርሜን ራሽፎርድ ላይ ፍላጎታቸውን ማደስ እንደሚጀምሩም እየተነገረ ይገኛል። ማንችስተር ዩናይትዶች ባለፉት ሳምንታት እና ወራት ከሜዳ ርቀው የቆዩት ሁለት የቁልፍ ተጫዋቾችን በሚቀጥሉት ቀናት ቡድኑን ሊቀላቀሉ እንደሚችሉ እየተነገረም ይገኛል። ይህም በውድድር ዘመኑ አሳፋሪ ውጤት ማስመዝገብ ለቻሉት ማንቸስተሮቹ ወሳኞቹ ተጫዋቾች ወሳኝ ባልሆነ ጊዜ ሊገኙም ይችላሉ። ምናልባት በአውሮፓ ሊግ የግማሽ ፍጻሜ ፍልሚያ መድረስ የሚችሉ ከሆነ አትራፊ ይሆናሉም ተብሎ ይታሰባል። ሊያንድሮ ማርቲኔዝ ለረጅም ጊዜ ከሜዳ ውጭ ሲሆን፣ ዲያጎ ዳሎ በዚህ የውድድር ዘመን ላይመለስም ይችላል። አይደን ሄቨን እና ጆሹዋ ዘርኪዜም እንዲሁ ጉዳት ላይ ይገኛሉ። እሁድ ዩናይትድ ብሬንትፎርድን በሚገጥምበት ፍልሚያ ላይ አማዲያሎ እና ዴላይት ወሳኝ የጨዋታ ጊዜ እንደሚሰጡም ይጠበቃል። ነገር ግን አሁንም ለሐሙስ በሚደረገው ወሳኝ ፍልሚያ ማለትም በአውሮፓ ሊግ የግማሽ ፍጻሜ ጨዋታ ማንችስተር ዩናይትዶች ከአትሌቲክ ቢልባኦ ጋር የሚያደርጉት ፍልሚያ ሁለቱም የመሰለፋቸው ጉዳይ አጠራጣሪ ነው። በአሞሪም የግዛት ዘመን መጀመሪያ ላይ የዩናይትድ ምርጥ ተጫዋች የነበረ ሲሆን ከህዳር አጋማሽ እስከ ጥር አጋማሽ ባሉት 11 የፕሪምየር ሊግ ጨዋታዎች 11 ጎሎችን አመቻችቶ አቀብሏል። ነገር ግን በየካቲት ወር መጀመሪያ ላይ ያጋጠሙ የቁርጭምጭሜት ጉዳት የውድድር ዘመኑን ያለ ጊዜው እንዲያጠናቅቅ አድርጎታል። ማቲያስ ዲላይትም ምናልባት ሁሉም የመሃል ተከላካዮች ከተገኙ በኋላ ምን አይነት ደረጃ ላይ እንደሚኖር የሚታይ ቢሆንም ነገር ግን በዚህ ሲዝን በተጫወተባቸው ጨዋታዎች በቋሚ የመጀመሪያ አዝማሚያ አሳይቷል። ሉክሾው እሁድ እለት ከበርን ማውዝ ጋር ባደረገው ጨዋታ ወደ ቋሚ 11 ሲመለስ ሩበን አሞሪም በቀድሞው በክንፍ ተከላካይነት ሳይሆን እንደ ሶስተኛ የመሀል ተከላካይነት ተጠቅሞበታል። የባየር ሙኒኩ የክንፍ መስመር ተጫዋች ሌሮይ ሳኔ ከሁለቱም የእንግሊዝ ሀያላን አርሰናልና ሊቨርፑል የቀረበለትን የዝውውር ጥያቄ ውድቅ ማድረጉ ተዘግቧል። ሳኔ የነበረው ኮንትራት በዚህ ክረምት የሚያልቅ ሲሆን ባየር ሙኒች ቢያንስ ከአንድ ክንፍ ጋር ለመለያየት ካለው ፍላጎት የተነሳ በቪንሰንት ኮምፓኒ መጀመሪያ አሰላለፍ ውስጥ መደበኛ ቦታን መያዝ ባለመቻሉ መስዋዕትነት ሊከፍል እንደሚችል በወቅቱ መነገሩ ይታወሳል። ወደ ክለቦች ለመቅረብ ነጻ የነበረው ሎሬይ ሳኔ ከአርሰናል ከፍተኛ ፍላጎትንም አግኝቶም ነበር። አሰልጣኝ ሚካኤል አርቴታም ከጀርመናዊ ጋር በማንቸስተር ሲቲ መስራቱ የሚታወስ ሲሆን፣ ነገር ግን ሎሬይ ሳኔ ከባየር ሙኒክ ጋር ለመቀጠል ካለው ፍላጎት አንጻር ከክለቡ ጋር ተስማምቷል ተብሎ ይታመናል። ሳኔ ከባይር ጋር የሚኖረውን ቀጣይነት ለማረጋገጥ ከፍተኛ ክፍያ እንዲቀንስ ተስማምቷል ተብሎም ይነገራል። የቡድን አጋሮቹ ሀሪኬንና የቅርብ ጓደኛው ጀማል ሙሲያላም የሳኔን ኮንትራት ለማራዘም ያላቸውን ፍላጎት ከመጋረጃው ጀርባም ሲያሰሙ ነበር። ሌሮይ ሳኔ በ2025 በተሻለ ሁኔታ መቅረብ ሲችል 16 የቡንደስሊጋ ጨዋታዎችን ማድረግም ችሏል። 11ን ጨዋታዎች በቋሚነትም የጀመረ ተጫዋች ነው። አስር ጎሎችንና አምስት አሲስቶችንም ለቡድኑ አበርክቷል። እንዲህ ያለው ተጽዕኖም ለአርሴናልና ለሊቨርፑል ትልቅ ሊሆን ይችል ነበር። የፕሪምየር ሊጉ ምርጥ ክለቦች የአጥቂ ማጠናከሪያዎችን ይፈልጋሉ እና የሳኔን አይነት ደረጃ ያለው ተጫዋች በነፃ ዝውውር ማግኘት እጅግ አስደሳች ይሆን ነበር። አሁን ሌላ ቦታ ለማየት የተገደደው አርሰናል የአትሌቲክ ቢልባኦውን የክንፍ ተጫዋች ኒኮ ዊሊያምስን አድናቂ ሲሆን፣ የሊቨርፑል ጥረት ደግሞ መሐመድ ሳላ በአንፊልድ የሚያቆየውን አዲስ ኮንትራት በመፈረም በራሱ የወደፊት እጣ ፈንታ ላይ ያለውን ጥርጣሬ ካቆመ በኋላ የመሀል አጥቂ ለማስፈረም ያተኮረ ይመስላል። ባየርሙኒሽ የቼልሲውን ግብ ጠባቂ ጆርጄ ፔትሮቪችን ለማስፈረም ብዙ ገንዘብ ለማውጣት መዘጋጀታቸውን በጀርመን የወጣ ዘገባ አመላክቷል። ፔትሮቪች ባለፈው የውድድር ዘመን በማውሪሲዮ ፖቼቲኖ መሪነት ጥሩ ብቃትን ማሳየት ቢችልም በክረምቱ ወቅት አዲሱ አሰልጣኝ ኤንዞ ማሬስካ ሮበርት ሳንቼዝን ተመራጭ ግብ ጠባቂ በማድረጉ ፔትሮቪችን ወደ እህት ቡድን ስትራስበርግ ተልኳል። ፔትሮቪችም በዚህ ዓመት ከስትራስበርግ ጋር ምርጥ ብቃቱን ማሳየት ሲችል በዚህ ዓመት የሊጋ የአመቱ ምርጥ ግብ ጠባቂ ሽልማትን ለማሸነፍም የታጨ ተጫዋች ነው። ፔትሮቪች በክረምቱ ወደ ቼልሲ የሚመለስ ከሆነ ጉልህ የሆነ የግብ ጠባቂ ለውጥ አካል ይሆናል ተብሎ ይጠበቃል። ለቀጣዩ ውድድር ዓመትም ራሱን በኤንዞ ማሬስካ አስተሳሰብ ውስጥ የማስገባት እድል እንዳለውም እየተነገረ ይገኛል። ፔትሮቪች ምን ያህል ወጪ እንደሚያስወጣ ግልጽ ባይሆንም ሌቨርኩሰኖች ቸልሲዎች እንዲሸጡላቸው ለማሳመን ከፍተኛ ገንዘብ ለመስጠት መዘጋጀታቸውም ተገልጿል። ወደ ቼልሲ ቡድን ከተመለሰ ይህ ምናልባት ለሳንቸዝ ወይም ለጆርገንሰን የመልቀቅ እድል ይፈጥራል። ታዋቂው ማርከስ ቤትኔሊ እንደ ሶስተኛ አማራጭ ሆኖም የሚቀር ይሆናል። በውሰት ላይ ያለው የቼልሲው ተጫዋችም ሪያል ማድሪድ በድጋሚ ባሳየው ፍላጎት ላይ እርምጃ ካልወሰደ ከዚህ ውድድር ዘመን በላይ ከበርን ማውዝ ጋር በውሰት ሊቆይም ይችላል። ፔንደር በውሰት እንደሚሄድ ይጠበቃል እና በ2022 12 ሚሊዮን ዩሮ የተፈራረመው የዩናይትድ ስቴትስ ኢንተርናሽናል ገብርኤል ስሎኒና ለጊዜው የመቀየሪያነት ዝግጁም ይሆናል። ኤምሬት ከ2009 በኋላ የመጀመሪያውን የሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ዛሬ ምሽት ፓሪስ ሴንት ጀርሜንን በመጋበዝ ይጀምራል። አርሰናሎች በሩብ ፍጻሜው የአስራ አምስት ጊዜ አሸናፊው ሪያል ማድሪድን አሳማኝ በሆነ የአምስት ለአንድ የደርሶ መልስ ውጤት ድል በማድረግ ወደ መጨረሻው አራት ማለፋቸውን ያረጋገጡ ሲሆን ፒኤስጂ ግን በአስደናቂው አስቶን ቪላ በቪላ ፓርክ ሊሸነፍ ተቃርቦ የነበረ መሆኑ አይዘነጋል። ፒኤስጂዎች በሜዳ ሰዎቻቸው ሶስት ለአንድ በሆነ ውጤት አሸንፈው ከወጡ በኋላ በመልሱ ጨዋታ ሁለት ለዜሮ ከመመራት ተነስተው ሶስት ለሁለት በሆነ ውጤትም ተሸንፈዋል። ነገር ግን አምስት ለአራት በሆነ ድምር ውጤት ነው ወደ ግማሽ ፍጻሜው ማለፍ የቻ- ፔስጂዎች ላለፉት አምስት ዓመታት በዚህ ውድድር የግማሽ ፍጻሜውን የተፋለሙ ቋሚ ተጫዋቾች ቢሆኑም ነገር ግን አንድ ጊዜ ብቻ ነው ወደ ፍጻሜው መድረስ የቻሉት። የአርሰናል የቡድን ዜናን ስንመለከት ቶማስ ፓርቴ በቤርናባው በነበረው የሩብ ፍጻሜ ጨዋታ ዘግቶ የሞኝ ቢጫ ካርድ በመመልከቱ የዛሬው ጨዋታ በቅጣት የሚያመልጠው ይሆናል። የሚኬል ሜሪኖ አካል ብቃት ስጋት የጨዋታ እቅዱንም ሊጎዳው እንደሚችል ሚኬል አርቴታ ተናግሯል። ሚኬል ሜሪኖ ብቁ ከሆነ ከዲክላን ራይስ እና ማርቲን ኦዲጋርድ ጋር በመሀል ሜዳ ይጀምራል። የአንድሮ ትሮሳርድ ጥሩ የውጤት ደረጃ ላይ የሚገኝ ሲሆን ማክሰኞ የአርሰናል ሀሰተኛ ዘጠኝ ቁጥር ሆኖ የሚጫወት ይሆናል። ሪካርዶ ካላፊዮሪ በጉልበት ጉዳት ምክንያት ባሳለፍነው ወር ከሜዳ ርቆ የነበረ ቢሆንም ለዛሬው ጨዋታ ሊሰለፍ ይችላል። ሆኖም መድፈኞቹ በእርግጠኝነት ያለ ገብርኤል ማግሃሌሽ፣ ገብርኤል ጄሱስ፣ ጆርጂኒሆ፣ ካይ ሃቨርትስ እና ታካሂሮ ቶምያሱ ይጫወታሉ ቤን ዋይትም አጠራጣሪ ተጫዋች ነው። የፒኤስጂን የቡድን ዜናም ስንመለክ ሉዊስ ኤንሪኬ ዛሬ የሚመርጣቸው ሙሉ ተጫዋቾች አሉ። ተስፔናዊ ታክቲሽ አርም ምሽት ከኒስ ጋር ባደረገው ጨዋታ ሽንፈትን ማስተናገዱም አይዘነጋም። በእርግጥ ፒኤስጂ በኤምሬትስ ላይ ለውጥ ሊያመጣ ይችላል። ኦስማን ዴምቤሌ በዚህ ዓመት ሙሉ አቅሙን ተጠቅሞ እየሰራ የሚገኝ ተጫዋች ነው። በዚህ ጨዋታም ልዩነት ይፈጥራል ተብሎ የሚጠበቀው ተጫዋች ኦስሜን ደምቤለ ይሆናል። አሰልጣኝ ሎይስ ሄንሪክም ከአርሰናል ጋር ካለበት ጨዋታ በፊት የተለያዩ ነገሮችም ብለዋል። ከነዚህም መካከል በጥሩ ቁመና ላይ ነን፣ አርሰናል ከኳስ ጋር ጠንካራ ነው። በዛሬው ጨዋታ ራሳችን ላይ ማተኮርና ኳሷን እኛ ጋር ማድረግ ይኖርብናል። አርሰናልን አሁን በአውሮፓ ካሉ ምርጥ ቡድኖች አንዱ እንደሆነ እናስባለን። እዚህ አርሰናል ውስጥ አስደናቂ ለውጥና ድንቅ ስራም አይተናል። ከምድብ ጨዋታ ቀጥሎ ጥሎ ማለፉን አልፈን ነው እዚህ ደረጃ ላይ ለመድረስ የበቃ ነው። ስለሆነም የተሟላ ቡድን ነን። በግማሽ ፍጻሜው ላይ እንገኛለን። እናም ቀጣዩ ዋነኛ ዓላማችን አርሰናልን አሸንፈን ወደ ቀጣዩ የፍጻሜ ጨዋታ ማለፍ ይሆናል ሲልም የፓሪስ ሴንት ጀርሞ አሰልጣኝ ሉዊስ ኤንሪኬ